ሰላም ወዳጆች፣ እንደምን አላችሁ? ሰሞኑን በተለያየ የፖለቲካ ጉዳዮች ተወጥረን የከረም ነው። በዚህ ስንል በዚህ የሚመጡ አሉ። ሰላም ስንል ሰላም ለማደፍረስ በዛ በኩል ይመጣሉ። ስለ ሰላም እዚህ ሲሰበክ ስለ ጦርነት፣ ስለ ግጭት፣ ስለ ሞት እንዲሁ መርዶ ነጋሪዎች በዚህና በዛ ይመጣሉ፣ ይነሳሉ። ይህንን በተቻለን መጠን እንደ ዜጋ ስንከላከል አስተያየት ስንሰጥ ሀሳብ ስንሰረዝር ግድ የለም ሰላም ይሻላል መልካም ነገር ይሻላል ወዳጅነት ይሻላል ወንድማማችነት ይሻላል ከመአት ከጦርነት ከግጭት ውስጥ ፍሬ አይገኝም ሞት መፈናቀል ንብረት ማጣት መውደም ነው ከጦርነት ከግጭት የሚገኘው ብለን ስንል ከርመናል። አንዱ በዚህ በኦሮሚያና እና አማራ ክልል በሚንቀሳቀሱ ታጣቂዎች ምክንያት ከዛ ቀደም ሲል በቤተ እምነት አካባቢ በተነሳ የፕሮፓጋንዳ ከዛ በኋላ በነ ልደቱና በነ የሰሞኑን የቅርቡን እንኳ ብናነሳ እነ ልደቱ እነ ጀዋር እነ ስብሐት ነጋ ተሰባስበው እንደገና ሌላ አይነት ኪዮስ ለመፍጠር የሚያደርጉትን ጥረት በሰላም ስም ጦርነት ሲያውጁ ስንከላከል ከርመናል። ጦርነት ነው ሲያውጁ የነበረው በሰላም ስም። ሰላም ጥሩ ነው፣ ሁላችንም እንፈልጋለን ስንልም ነበር። ወደፊትም እንላለን፣ እንለምናለን፣ እንጸልያለን፣ እንጠይቃለን። እዛው መሀል እና እዛው አካባቢ ደግሞ አንዲት ልጅ የቁንጅና ውድድር አሸነፈች ተባለች። እውነትም ቆንጅዬ ናት። በጣም ልትከበር ልትወደስ ልትደነቅ የሚገባት ወይም የምትገባ ጀግና ወጣት ናት። በራሷ በታለንቷ ዓለም አቀፍ ድረስ ሄዳ ሁለተኛ ከዓለም፣ አንደኛ ከአፍሪካ ወጥታለች። ይሄንን ወደ አንዱ ብሔር ለመውሰድ ያልተደረገ የገመድ ጉተታ ስድብና ማሽማጠጥ አልነበረም። አረ ተረጋጉ ተረጋጉ ስንል ነበር። ይህንንም ግድ የላችሁም፣ ይሄ ወዳጅነትን አያጠነክርም፣ ወንድማማችነትን አያጠነክርም ስንል ነበር። እንዲህ ያለ ትግል እያካሄድን እያለን አሁን ደግሞ ሰሞኑን፣ በእርግጥ ማህበራዊ ጉዳይ ይመስላል፣ ግን ትልቅ ኢሹ የሆነ በጣም የብዙዎቹን ኢትዮጵያዊ ልብ የሰበረ ያሳዘነ የአትሌት ገለቴ ቡርቃ ጉዳይ መጣ። ብዙ ሰዎች በውስፋችሁልኝ ደውላችሁ ለምንድን ነው በእሷ ጉዳይ አስተያየት ማሰጥ ብላችሁኛል። እኔ የቤተሰብ ጉዳይ ነው እና ይሄ በፍርድ ቤት የተያዘ ወይም ፍርድ የሚመለከተው ነው ብዬ ለመተው አሰብኩና ሳየው የፍርድ ቤቱን ጉዳይ እንደተናገረችው ወደ መጨረሻ አካባቢ ደርሷል ወይም ብዙ ነገር አብቅቷል። ሁለተኛ ደግሞ ልጅቷ እንዲሁ የቤተሰብ ጉዳይ ነው ብለን ምናልፋት ልጅ አይደለችም። ገለቴ ቡርቃ ወል ነውን የሆነች በእኛ አይደለም በዓለም አቀፍ ደረጃ የታወቀች ምርጥ አትሌት ናት። ምርጥ አትሌት ሀገሯን ያስጠራች አፍሪካን ያስጠራች ራሷን ቤተሰቧን፣ ኢትዮጵያን ያኮራች አትሌት ነው። እኔ ገለቴ ቡርቃን ከሀያ ዓመት በፊት ነው ማ በግልም አግኝቼ አውርቻታል። አስታውስ ታስታውስ ይሆናል አታስታውስ ይሆናል። በዚሁ ከዚሁ ሰውዬ ጋር ባላት የትዳር ጉዳይ ያውርቻታል። ብትተው መልካም መሆኑንም ነግሬያታል አስታውሳለሁ። የተገናኘ ነው እዚሁ ስታዲየም አካባቢ ነው። ቢኮዝ ብዙዎቹ አትሌቶች ጓደኞቼ ስለነበሩ ብዙዎቹ ከሌ ከሌ ብላችሁ ሁሉም ሁሉም በሚባል ደረጃ ከኃይሌ ገብረ ስላሴ ውጭ ብዙዎቹ ኦኬ። ያ እንግዲህ ፍቅር ውስጥ ነበሩ። አለፈ፣ አለቀ። ሰው ለምን አገባ ይባልም ለምን እከሌን ወደደ አይባልም። ሰው በገንዘብም አይለካ ትዳር በገንዘብም አይለካም። በተገላቢጦች ስናይ እሱ አትሌት ሆኖ እሷ ምንም ስራ ባይኖራትም እንዲህ ያለ ትዳር ኢትዮጵያ ውስጥ ብዙ ስለሆነ ዶክተር ሆኖ ፕሮፌሰር ሆኖ ሳይንቲስት ሆኖ ሯጭ ሆኖ ምን ሆኖ ምን ሆኖ የመንግስት ባለስልጣን ሆኖ ዳኛ ሆኖ ምን ሆኖ ምናልባትም ጥቂት ፊደሎችን ከመቁጠር ውጭ እውቀትም የሌላትን እውቀት፣ ማለት ይሄ በትምህርት ቤት በክላስ የሚገኙ የሌላትን ያገቡ የሚያገቡ ትናንትም ነበሩ፣ ዛሬም አለ፣ ወደፊትም ይኖራሉ። እሱ ሚሊየነር ሆኖ ምንም ገንዘብ የሌላትንም ያገባ ወንድ አለ፣ ነበረ፣ ይኖራል፣ ወደፊትም ይቀጥላል። የሴቶቹም ተገልብጦ ሲመጣ ምንም ከዚህ የተለየ አይደለም እና ትዳራቸውና ግንኙነታቸውን እኔ በገንዘብ ለክቼ አይደለም። አንዳንድ ደስ የማይሉ ነገሮች ስለነበሩ በወቅቱ አርቲፊሻል የሚመስሉ ነገሮች ከአትሌቶች ጓደኞቿም ሰምቼ በራሴም አንዳንድ ነገር አይቼ ማለት ነው። ጊዜው ረጅም ስለሆነ እንኳን ያወራ ነው፣ እኔንም ላታስታውስ ትችላለች። ቢኮስ ከረጅም ጊዜ ጀምሮ ተገናኝተን አናቅም አናቅም። ተገናኝተ ለበርካታ ዓመታት እኔም ሀገር ውስጥ ስላልነበርኩ ማለት ነው። የሆነ ሆኖ እኔ ስለ እኔ ላውራ ሳይሆን ያ እኔ በወቅቱ የተነበይኩት ነገር በእንዲህ ያለ ነገር አልቋል። በቃ እሱ አበቃ እንበል። አሁን በየሚዲያው ያቀረበችውን ነገር አየ። በጣም ሀብቷን ተዘርፋ ጎዳና ልትወድቅ መድረሷን ሰማሁ በጣም አዘሙ ልቤን የሰበሩ አለቀስኩ የምር ምክንያቱም ገለቴ ገለቴ ብቻ አይደለችም ገለቴ ኢትዮጵያዊ የኦሮሞ ተወላጅ ምርጥ አትሌት ጀግና አትሌት በጣም ጀግና አትሌት ለበርካታ አትሌቶች ምሳሌ የነበረች የሆነች ገና አሁንም ሮጣ ያልጠገበች አትሌት ናት እኔ ወደ ፋክቱ ስንመለስ ለምን ተፈረደባት? እንዴት ንብረቷን ልታጣ ቻለች? ማንፈረደባት ምኑ ጋ ነው ነገር የተጣመሙ? እንዴት ያን ሁሉ ሀብትና ንብረት የተናገረችውን አጣች? የሚለውን እኔ የህግ ባለሙያ ስላሉ የፍርድ ቤት ጉዳይ ውስጥ መግባት ስለማልፈልግ እሱን ለህግ ባለሙያዎች ለአዋቂዎች ለሀገር የመንግስት ባለስልጣናትና ሌሎች እውቀቱ ላላቸው ሰዎች ልተው። ነገር ግን እኔ አንደር ላይን አድርጌ ማለት ፈልገው በምንም አይነት መልኩ ያ የተባለው ሀብት ከጋብቻ በፊትም ይፈጠር ከጋብቻ በኋላ ይፈጠር ምንጯ ገለቴ ብሩቅ ናት። የሀብቱ ምንጭ አንድ ቤት ይውሰድባት፣ 11 ቤት ሁለት ቤት ይውሰድባት፣ 12 ቤት ሁለት መኪና ይውሰድ፣ 12 መኪና የዚህ ሀብት ምንጭ ገለቴ ቡርቃ እንደምትሆን ቅንጣት ታክል አልጠራጠርም። እንዴትና በምን ምክንያት ይሄ ሁሉ ሀብት ልታጣ ቻለች የሚለው አሁንም ለህግ ፕሮሰስ ልተው፣ ለሀገር መሪዎች ጉዳዩ ለሚመለከታቸው ልተው፣ ግን ማንም ቢወስድባት ባሏም ይሁን ሌሎች ቢወስዱ ሀብቱ የእሷ ስለመሆኑ እኔ ጥርጣሬ የለኝ። ምንጩ የሀብቱ ምንጭ እሷ ስለመሆኑ ጥርጣሬ የለኝ። የሰውየውን የወቅቱን አቅምና ሁኔታ ብዙ ኢትዮጵያኖች ስለሚያውቁ እኔም ስለማቅ ስለሰማው በእሷ ዓለም አቀፍ ሮጣ ስንት ሺህ ዶላር ስታገኝ እሱ ምን ስሰራ ስለነበር ዊ ነው ይሄ ለትዳር መስፈርት ነው ባልልም ነገር ግን የሀብቱ ምንጭ እሷ ናት። እና ይሄ የገለቴ ጉዳይ ብዙ ኢትዮጵያኖችን ያስተማር ይመስለኛል። እና አሁንም እርዷት፣ አግዟት፣ በህግ ይሄን ሁሉ በደል ሊፈጸሙባት እንዲጠየቁ አድርጉ። እኔ ለዛሬው ይሄንን ነው ምለው። ገለተማ ለምናደርገው ግነት ወደፊትም ጥንቃቄ እናድርግ፣ ወንድም ሴትም ብንሆን። አመሰግናለሁ